ሰላም አለይኩም እንግዲህ፣ የኡስማን ፊልም መወዳጆች እና ተከታታዮች አብዛኞቻችሁን ተች የሚያደርግ ፊልሙን ማየት ያልቆማችሁ ሰዎችንም የሚያነቃንቅ እንደ አዲስ እንድታዩት የሚያደርግ አንድ ነገር ተከስቷል። እሱም ምንድነው? ትርጉት በመባል የምናውቀው ካራክተር ወደ ፊልሙ ተመልሷል ማለት ነው። አብዛኞቻችሁ ማስታወቂያውን ሳታዩት አትቀሩ። በዛሬ ቪዲዮችን በእርግጥ እኔ ስለ ፊልሙ አይደለም ነግራችሁ የፈለግኩት። ፊልሙን በተመለከተ ያው እውነተኛ ታሪክን መሰረት አድርጎ እየተሰራ ያለ ፊልም ነው። ይሄ ፊልም እንግዲህ መቶ በመቶ 100 ፐርሰንት የተከሰተውን ነገር ያሳያል ለማለት አንችልም። ሁሉም ታሪኩን መሰረት ተደርጎ የተሰራ ነው ማለት አንችልም። የተጨመሩ አንዳንድ ነገሮች አሉት። ነገር ግን 70 ፐርሰንት በሚሆን ደረጃ ታሪክን መሰረት አድርገው ቤዝድ ሆነው ታሪክ ላይ ተንተርሰው የሰሩት ፊልም ነው ማለት ነው። ሶ ብዙ ታሪክ እንድንማር ያለፈ ታሪካችንን የኢስላም ታሪክ አብዛኞቻችን ስለማናነብ ስለማንማር፣ እንግዲህ በዚህ መልኩ እናውቃለን እንማርበታለን ብዬ አስባለሁ። ዛሬ እንደነገርኳችሁ ስለ ፊልሙ አይደለም የምነግራችሁ። ፊልሙን እያያችሁት ነው። እኔ እዩትም አትዩትም ልልፈልጌ አይደለም የመጣሁት ነገር፣ ግን ይሄ ፊልም ስለተሰራባቸው ትክክለኛ ሰዎች ማንነት ምናልባት ሰምታችሁት የማታውቁት አዲስ መረጃ ሊኖሩ ይችላል። ቱርጉት የሚባል አንድ ሰው ነበር ድሮ ባለፈ ታሪክ አርቶግሩል የሚባል አንድ ሰው ነበር። ዑስማን የሚባል አንድ ሰው ነበር። ፊልሙ እነዚህን ሰዎች መሰረት ተደርጎ የተሰራ ነው ማለት ነው። ከዚያም በተጨማሪ እንግዲህ ስለ እነዚህ ሰዎች ብቻ ሳይሆን ዑስማን ስርወ መንግስት ይመሰርታል ትልቅ የሆነ ስርወ መንግስት ይመሰርታል። ያንን ከመሰረተ በኋላ የልጅ ልጅ ልጆቹ ለረዥም ጊዜ አቆይተውታል። ስለዚህ ስርወ መንግስትም ሰምታችኋቸው የማታውቁ አንዳንድ ነገሮች እነግራችኋለሁ። ከዚያ በተጨማሪ ደግሞ ስለዚህ ስርወ መንግስት ረሱላችን ዐለይሂ ሰላቱ ወሰላም የተናገሩት ትልቅ ንግግር አለ። ይሄ ስራው መንግስት የሚያመጣቸው ትላልቅ ሰዎች አሉ፣ ትላልቅ ወታደሮች አሉ። ረሱላችን አለይሂ ሰላቱ ወሰላም ምን ብለዋል የሚለውንም እንሻላ ዲስከስ እናደርግበታለን ማለት ነው። እንግዲህ ወደ ኋላ ስመልሳችሁ የምንጀምረው ከአርጦክሮል ነው። ከሱ በፊትም ያው ብዙ ታሪኮች አሉ፣ ግን አርጦክሮል ያው ኡስማንን በደንብ ያጠነከረው ብዙ አላማ ያስታጠቀው እሱ ስለሆነ ማለት ነው። አርጦክሮል ማለት ከአላህ ወዳጆች መካከል ከአላህ ወልያቶች መካከል አንዱ እንደሆነ ዑለማዎች ይናገራሉ። እጅግ በጣም ጠንካራና እጅግ በጣም ተቂ የሆነ ሰው ነበር አርቶክሮል ማለት ነው። ከዚያ በኋላ ኡስማን እንግዲህ ስሮ መንግስቱን ይመሰረታል። በእርግጥ ኡስማን ሙሉ ለሙሉ ስሮን መንግስቱን መስርቷል ለማለት አንደፍርም። ከዚያ በኋላ የመጡ ሰዎች ናቸው በደንብ እንዲጠነክርና በሁለት እግሩ እንዲቆም ያደረጉት። ግን መጀመሪያ ይህንን ስሮ መንግስት መሰረት የጣለው ግን ዑስማን ነው፣ የአርጦክሮ አስተዋጽኦ እንዳለ ሆኖ ማለት ነው። በነገራችን ላይ ይህ ዑስማንያ የሚባለው ስሮ መንግስት ኦልሞስት ማለት ይቻላል ዓለምን ተቆጣጥሯል ማለት ይቻላል። ዛሬ ላይ እኛን ሙስሊሞችን እንደፈለጉ የሚያደርጉንን የአውሮፓ ሀገራቶች እንግዲህ እንደፈለገ ሲያደርጋቸው የነበረ ትልቅ ስሮ መንግስት ነው። ትላልቅ የሚባሉ ጠላቶችን ይመጣል የቻለ ትልቅ ስርወ መንግስት ነው። በነገራችን ላይ ታውቃላችሁ ብዬ አስባለሁ የኡስማንያ ስርወ መንግስት ሙስሊሞች የሆነ ሀገር ላይ ጥቃት ሲፈጸምባቸው፣ በደል ሲደርስባቸውና ጥሪ ሲያደርጉ ወደኋላ ይልም ነበር ታ እዚህ ኢትዮጵያ ውስጥ በነበሩ ጦርነቶች እንግዲህ እዚህ ድረስ መጥተው ለመዋጋትም በጣም ብዙ ጥረቶችና ድርጊቶችን አድርጓል የኡስማንያ ወታደሮች ን ኢትዮጵያ ድረስ ማለት ነው። እና በተለይ አረቢያን አብዛኞቹን አረቢያን ምድሮች ያስተዳደሩ ነበር ዛሬ ላይ እንዲህ ሀዘን የበዛባት የፊልስጤን ምድርም የምትተዳደረው በዑስማንያ ስርወ መንግስት ስር ነበረች፣ ማለት ነው። ስለዚህ የተወሰነ ነገር ልበላችሁ። እንግዲህ የዑስማንያ ስርወ መንግስት ፊልስጤንን ሲያስተዳድር የሚገርማችሁ ነገር ያኔ የሙስሊሞች መብት ተከብሮ ማንም ካፊር መጥቶ ጥቃት አይፈጽምባቸው ማያጠቃቸውም ነበር። ነገር ግን የአረብ ብሔርተኝነት እየተስፋፋ መጣ። አረቦች ናቸው ፊልስጤኖች እንደምታውቁትና፣ ኡስማንያዎች ደግሞ በብዛት ያው ቱርኮች ናቸው። ሶ ቱርኮች ቅኝ ግዛት እየገዙን ነው ብለው ማሰብ ጀመሩ ማለት ነው። ይህንን እንዲያሰቡ እንግዲህ ከጀርባ የሚገፏቸው ሰዎች አሉ። እንግሊዞች በጣም ይገፏቸዋል፣ ስለ ነጻነት ያውሯቸዋል፣ ይገፏቸዋል ማለት ነው። ከዚያ በተጨማሪ ደግሞ ፊልስጤንን የአይሁዶች አገር ለማድረግ ረዥም እቅድም ስላለ ግዴታ ኡስማንያን ስርወ መንግስት ሊያስወጣው ሊያባረረው ከፊልስጤን ሊያስወጣው የሚችለው ደግሞ እዛው ፊልስጤን ላይ የሚኖር አረብ ስለሆነ እርስ በርስ ለማዋጋት ብዙ ጥረቶች ተደርገው ፊልስጤኖች እንግዲህ ከሌሎች አካላቶች ጋር ተባብረው ዑስማንያን ወግተው ፊልስጤንን ለቆ እንዲወጣ አድርገውታል ማለት ነው። ከዚያ በፊት ማንም አይደፍራትም ነበር ፊልስጤንን። ሓታ አይሁዶች ያኔ ዑስማንያዎች በነበሩ ሰዓት የሚገርማችሁ ነገር 10 ፐርሰንት እንኳን አይሞሉም ነበረ አስር ፐርሰንት እንኳን ማለት ነው። እና ይሄ ሁላ እስራኤል ላይ ያለ አይሁድ የመጣው ዑስማንያዎች ሀገሪቷ አለቀው ከወጡ በኋላ ነው። እና ፊልስጤንን ብቻ አይደለም፣ በተለይ የሳዑዲ አረቢያን አብዛኞቹን ግዛቶች ያስተዳድር ነበረ። መዲና ሳይቀር መካ ሳይቀር በዑስማንያዎች ስር ነበረች ማለት ነው እና ይህንን ጠንካራ ስርወ መንግስት እንግዲህ የጣለው ማን ነው ከተባለ፣ አንደኛ ትልቁን ድርሻ የሚወስዱት እንግሊዞች ናቸው። ከእንግሊዞች ጋር ደግሞ አብሮ ይህን ስርወ መንግስት የጣለው ምንም ጥርጥር የለም፣ በተለይ አረቢያን ምድር ላይ የወሃቢዝም እንቅስቃሴ ነው። እንግዲህ ሙሐመድ ብኑ አብዲል ውሃብ መጀመሪያ ያደረገው ምንድን ነው፣ የእሱ አኪዳውን ከማሰራጨቱ በፊት እንግሊዞች ጋር ተባብሮ ዑስማንያ ስርወ መንግስትን መጣል ነበረ። በቃ ማፍረስ ነበረ። ይህም ተሳክቶለታል። እንግሊዞች ጋር ተባብሮ፣ እንግሊዞች እንግዲህ የሙስሊም ጠላቶች ናቸው፣ ታውቃላችሁ። የዑስማንያ ስርወ መንግስትን ሊጥሎት ችለዋል ማለት ነው። ብዙ ሙስሊሞችን ተዋግቶ ነው ይህንን ጠንካራ ስርወ መንግስት ጥሎ ነው ሳዑዲ አረቢያ ላይ ውሃቢ ዘመን ለማስፋፋት የቻለው ማለት ነው። ሙሐመድ ብን አብዱል ውሃብ እና ወደ ኦስማንያ ስርወ መንግስት ስንመጣ ይሄ ኦስማንያ ስርወ መንግስት ከያዛቸው ትላልቅ መሪዎችና ህዝቦች መካከል አንደኛው ሙሐመድ አል ፋቲህ ይገኝበታል።

ረሱላችን አለይሂ ሶላቱ ወሰላም ይህንን ይህን ንግግር ተናግረዋል ማለት ነው። ቁስጠንጢንያ የምትባለው ሀገር አሁን ኢስታንቡል ያሉ፣ ኢስታንቡል ማለት ከሌላ ቃል ነው ኢስታንቡል የሚለው ቃል የመጣውና እና የኢስላም ሀገር እንደማለት ማለት ነው። እና እቺ ሀገር ቤበፊት ስሟ ቁስጠንጢንያ ይባል ነበርና በጣም ከባድ ሀገር ነበረች። ማንም ጠላት የማይደፍራት በጣም ከባድ ሀገር ነበረች። ዙሪያዋን በባህርና በግንብ የታጠረች ማለት ነው። ይህችን ከተማ የሚከፍታት አሚር ምንኛ ያማረ አሚር ነው አሉ ረሱላችን ለ ላት ወሰላም ወታደሮቹ ደግሞ ምንኛ ያማሩ ወታደሮች ናቸው እንግዲህ ማን ነው አሚሩ ከተባለ ሙሐመዱ ልፋቲ ነው ከዑስማንያ ስርወ መንግስት መሪዎች መካከል አንዱ ነው ወታደሮቹም ከዑስማንያ ስርወ መንግስት ወታደሮች መካከል ናቸው ማለት ነው የዑስማንያ ስርወ መንግስት ይህንን አሚር ረሱላችን ለ ላት ወሰላም አወድሰውታል ልብ በሉ ዑለማዎች ሁሌ የሚደጋግሙት ነገር አለ እንግዲህ ረሱላችን ለ ላት ወሰላም መጥፎን ወይንም ደግሞ ጥመት ላይ ያለን ሰው ሽርክ ላይ ያለን ሰው መጥፎ ቢድዓ ላይ ያለን ሰው አያሞግሱም፣ በፍጹም አያሞግሱም። እንደውም ያስጠነቅቃሉ እንጂ ማለት ነው። ረሱላችን ዐለይሂ ሰላቱ ወሰላም ይህንን ልጅ ግን ይህንን ወጣት ግን አሞገሱት። በነገራችን ላይ እድሜው በጣም ለጋ ነበረ። ሙሐመዱል ፋቲህ ቆስጠንጢንያን ሲከፍታት በጣም ብዙ ሰሐቦች በጣም ብዙ ሙጃሂዶች ይህችን ሀገር ለመክፈት ሞክረው አልተሳካላቸውም። እሱን የከፍታት ማለት ነው እና ረሱላችን ዐለይሂ ሰላቱ ወሰላም ሙሽሪኮችን በፍጹም አያወድሱም፣ አያወድሱም ጭራሽ ይህንን ወጣትና ወታደሮቹን ግን አወደሷቸው ወይም አሞገሷቸው። ይሄ ሙገሳ ደግሞ እነዚህ ወታደሮችና ይሄ አሚር የነበሩበት አቂዳና እምነት ትክክለኛ ስለመሆኑ ይመሰክራል ወይም ያረጋግጣል ማለት ነው ሶ የሙሐመድ አልፋቲህ ታሪኩን ስናይ ሙሐመድ አልፋቲህ የማቱሪዲይ አቂዳ ተከታይ ነበርና የሻዒራ ከወታደሮቹ መካከል አብዛኞቹ የማቱሪዲይ አቂዳ የሚያምኑ ወታደሮችና ትንሽ ሻዒራዎች ነበሩበት።

ሱም ነበር ይሄ እኔ ንግግር አይደለም። ዑለማዎች ያሉትን ነው የምነግራችሁ ማለት ነው። ሰው አሻዒራዎችና ማቱሪድያዎች ወይም ይሄ ሙሐመዱል ፋቲህ የተሞገሰው መሪ የተሞገሱት ወታደሮች ምን ያምኑ ነበር? አላህ ሱብሓነሁ ወተዓላ ከፈጠረው ፍጡር እንደማይፈልግ

ነግሮናል ማለት ነው። እነዚህ ወታደሮች ምን ያምኑ ነበር? አላህ ከቦታ ከአቅጣጫ የማይፈልግ መሆኑን ያምኑ ነበር። እነዚህ ወታደሮች ምን ያምኑ ነበረ? ተወሱል፣ እስቲዓና፣ እስቲጋሳ የሚባሉ ነገራቶች ድንበር ሳይታለፍ ማለት ነው እንደሚፈቀዱ ያምኑ ነበር። ልብ በሉ። የረሱላችንን ዓለይሂ ሰላቱ ወሰላም መውሊድ ድንበር ሳይታለፍ ማክበርን ያከብሩ ነበር። ሰው ይሄ ነገር ጥሜት ቢሆን ይሄ ነገር ሽርክ ቢሆንና ከኢስላም የሚያስወጣ ነገር ቢሆን ኖሮ ረሱላችን ዐለይሂ ሰላቱ ወሰላም መሪዋንም ወታደሮቹንም ባላሞገሱ ነበር ማለት ነው። ሶ ዑስማንያ እንደዚህ አይነት መሪዎች አሉት። በረሱላችን አለይሂ ሰላቱ ወሰላም የተሞገሱ የተወደሱ መሪና ወታደሮች ነበሩት ማለት ነው። እና በእንዲህ አይነት መልኩ ለዲናቸው፣ በእንዲህ አይነት መልኩ ለቅርሶቻቸው በጣም ጠንካሮች ነበሩ ዑስማንያዎች። ታውቃላችሁ አሁን ላይ ቱርክ ውስጥ ያኔ ዑስማንያዎች የሰበሰቧቸው በጣም ብዙ ቅሪቶች አሉ፣ የረሱላችን አለይሂ ሰላቱ ወሰላም ቅሪቶች። እና በእንዲህ አይነት ጀግኖች የተሞላ ስርወ መንግስት ነበር ማለት ነው። ሶ ወደኋላ እና ቱርጉትን ካያችሁ አርጠሩል ዑስማን የሚባሉ ሰዎች አቂዳቸው ይሄ ነበር። አላህ ካለ ቦታ ያለ ነው። አላህ ከቦታ አይፈልግም፣ ከአቅጣጫ አይፈልግም። የአቅጣጫ ፈላጊ አይደለም አላህ የሚቀያየር አይደለም። ይሄ ነበር አቂዳቸው ማለት ነው። እና ይህን ላስታውሳችሁ ፈልጌ ነው እንግዲህ ዛሬ የመጣሁት አብራችሁኝ ስለነበራችሁ አመሰግናለሁ።